የአሜሪካ ጦር በቀይ ባህር ተዋረ የሀውቲ ጀብድ ያህያሉን አገር ጦር ሽንቁር አሳየ። ቀይ ባህር የዋጣቸው የአሜሪካ የጦር ጀቶች። የዓለም ቁጥር አንዱ የአሜሪካ ባህር ኃይል እንደዚህ ተፈትኖም ተጨንቆም አያውቅም። ትንሽ ጉንዳን ቀበቶ ታስፈታለች እንዲሉ ጉንዳን የሚሉት ሀውቲ አሜሪካን እያስጨነቃት ነው። ታዲያ አሜሪካ በማይጠበቅና ተአምር በሚመስል መልኩ በቀይ ባህር ውርደትን እየተከናነበች ነው። ማንም ይሄ ነገር እውነት ነው ብሎ የሚያምን አይኖርም። የዓለም ሚዲያን በሙሉ ስለ አሜሪካ ውርደት አያወራም። ነገር ግን መከላከያዋን ለማጠንከር በአመት ቢሊዮን ዶላሮችን የምታፈሰው አሜሪካ የዓለም ድንቅ ድንቅ ትጥቆችን አምርታ የምትታጠቀው ድንቅ ሀገር ረቀቁ የጦር ጀቶችና ዘመናዊ ድሮኖችን ብሎም የማይታመኑ የባህር ላይ የጦር መርከቦችን የምታሰማራው ሀገር በሀውቲ እየተጨነቀች ትገኛለች። ከሰሞኑ ብቻ ታጣቂው ቡድን የአሜሪካን ሶስት ግዙፍ የጦር ጀቶች ወደ ቀይ ባህር አስጥሟቸዋል። አደገኛ ድሮኖችን ወደ ምድር አወርዷቸዋል። አደገኛው የአሜሪካ የጦር መርከብም የማይገመት ጥቃት ደርሶበታል። ሰላም የተወደዳችሁ የሰሞንኛ ቤተሰቦች። ይሄ አዲሱ የፈረንጆች ዓመት ለአሜሪካ ጥሩ ነገር ይዞላት አልመጣ። በተለይም በመካከለኛው ምስራቅ ብሎም በቀይ ባህር በኩል ሀውቲ የሚባል አደገኛ ባላንጣ ተነስቶባት የጦር ጀቶቿን ሲከሰክስ፣ ድሮኖቿን ሲያወድም፣ የጦር መርከቧን ሲደበድብ ከርሟል። ከዚህ ቀደም የአሜሪካ ሚዲያዎች የሀውቲን አደገኛነት ሲያድበሰብሱት የቆዩ ቢሆንም አሁን ግን ነገሩ ፈጦቷል። አሁን የአሜሪካ ጦር በቀይ ባህር በኩል አደገኛና የማይገመት ጥቃት እየደረሰበትና ከፍተኛ ኪሳራ እያስተናገደ ሲሆን ይሄ ደግሞ የሚያሳየው ምንም አንዲት ሀገር ሀያል ብትሆን ወይንም አደገኛ መሳሪያዎችን ብትታጠቅ ጥቂት የታጠቁ ሚኒሻዎች አደገኛ ጥቃት ማድረስና ማንቀጥቀጥ እንደሚችሉ ነው። ታዲያ በዛሬ ቆይታችን የሀውቲ ተአምራዊ ጥቃቶችን፣ አሜሪካ የገጥሟትን ኪሳራዎች፣ የወደሙባትን እጅግ ውድ የጦር ጀቶች እንዲሁም በሚዲያ የተደበቁ እውነታዎች ገላልጠን ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የአሜሪካ የቀይ ባህር ኪሳራ፣ የዚህ ዘመን የዳዊትና ጎልያድ ነገር። ከጥቅምት 2023 ጀምሮ ማለትም የእስራኤልና የሐማስ ግጭት ከተጀመረበት ቀን ጀምሮ ኢራን የምትደግፈው የአውቲ አማጺ በተደጋጋሚ በቀይ ባህር በኩል የሚያልፉ የምዕራባውያንን መርከቦች ሲያጠቃና ሲያውድም እንዲሁም ከፍተኛ ኪሳራ በምዕራቡ ዓለም ላይ ሲያደርስ ከርመዋል። ይህ ድርጊቱ ደግሞ ከፍልስጤማውያን ጎን መቆሙን የሚያሳይ ነበር። የቀይ ባህር ቀጠና ማለት ብዙ መርከቦች የሚተላለፉበትና በቀን በብዙ ቢሊዮን ዶላሮች የሚስተናገዱበት የዓለም ወሳኝ የባህር ክፍል ሲሆን እየቆየ ሲመጣ ደግሞ በ2025 የዓለምን ኢኮኖሚ እስከ መናጋት ደርሷል። ምክንያቱ ደግሞ ሀውቲ በቀይ ባህር በኩል በአፍሪካ አቅራቢያ አድርገው ወደ አውሮፓ የሚሄዱ መርከቦችን በማጥቃት መርከቦች ላይ ከፍተኛ ኪሳራ ያደርሳል፣ ጉዟቸውን ያስተጓጉላል። ይህንን ጥቃት የሚፈሩ መርከቦች ደግሞ ዞረው በሌላ መንገድ ለሚሄድ ሲሞክሩ ሚሊዮን ዶላሮችን ይከስራሉ፣ የዓለም የሸቀጥ ዋጋም ይንራል። ይህንን ድርጊት ታዲያ አስቆማለሁ ያለችው አሜሪካ በቀይ ባህር ተገኘች። በዚህም ቀይ ባህርን እንጠብቃለሁ፣ የመርከቦች ደህንነት ማስጠብቃለሁ፣ የተስተካከለ እንቅስቃሴ እንዲኖር አደርጋለሁ ብላ ነበር። ግን የሆነው ከዚህ ተቃራኒ ነው። ሀውቲ ይባስ ብሎ ጥቃቱን ከመደበኛ የትራንስፖርት መርከቦች ወደ አሜሪካ የጦር መርከቦች አዙረው በመጨረሻም አሜሪካ ባልጠበቀችው መልኩ ብዙ ኪሳራን አስተናገደች ብዙ ሰዎች ሀውቲ ቀለል ያለ ተራ ሚሊሻ ይመስላቸዋል ነገሩ ግን ከዚህ በተቃራኒ ነው ምክንያቱም ኢራን የምትባል እጅግ ጠንካራ ሀገር ከጀርባ አለች በዚህም እጅግ ውድ የሆኑ ጸረ አውሮፕላን ሚሳይሎችን ታጥቋል ለዚህ ነው አሜሪካን የሚያስጨንቀው የጦር ጀቶቿንም እያወረደ የሚከሰክሰው ከዚህ ቀደም ሀውቲ በቀጥታ የጦር መርከቦችን ሲያጠቃ ይታይም ነበር። ከቅርብ ጊዜ ወዲህ ግን ሪፖርቶች እንደሚያሳዩት ማለትም ከሚያዝያ 2025 ጀምሮ እጅግ አደገኛ በሆኑ ባላስቲክ ሚሳይሎች የአሜሪካውን ግዙፍ የጦር መርከብ ዩኤስኤስ ሃሪ ኤስ ትሩማን ጨምሮ ሌሎችንም የአሜሪካ ንብረቶች እየደበደበ ነው። ይሄ የሀውቲ ድርጊት ደግሞ የሚያሳየው የእነ አሜሪካ ቀስ በቀስ እየቀነሰ መምጣቱንና የትኛውም የታጠቀ ቡድን በቀጥታ ትልልቅ ጥቃቶችን ማድረስ እንደሚችል ያሳየ ሆኗል። ለዓለም የተገለጠው የአሜሪካ ውርደት፣ የሚሊዮን ዶላሮች ውድመት። እጅግ አስደንጋጩ ክስተት የተፈጠረው ደግሞ ከሰሞኑ ነው። ሁቲ እንደለመደው ሚሳይሉን አነጣጥሮ ተኮሰ። የአሜሪካን ውዱንና ዘመናዊውን ኤፍ35 የጦር ጀት ከሰከሰ። ይሄ በብዙ ጦርነቶች በተለያዩ ውደውጊያዎች ተሰልፎ ያልተሸነፈና አደገኛ የሚባሉት ራዳሮች ያላገኙት እንዲሁም እጅግ የረቀቀ የመከላከያ ሲስተም የተገጠመለት አደገኛ የጦር ጀት ዓለም ጉድ ባለበት አኳኋን ከሀውቲ ሚሳይሎች ግን መትረፍ አልቻለም። የጦር ጀቱ መመታት ይፋ የተደረገው ከብዙ ዝምታ በኋላ በአሜሪካ ባለሥልጣናት ሲሆን፣ ባህር ኃይሉ አደጋውን ያስተናገደው ደግሞ በቅርቡ ነው። ሀውቲ ይህንን የዘመኑን ድንቅ ጀት መጥቶ መጣል የቻለው ከኢራን በታጠቀው ድንቅ ጸረ አውሮፕላን ሚሳይል ነበር። በእርግጥ አሜሪካ በተደጋጋሚ ከምታወጣቸው የጦር ጀቶች መካከል ኤፍ 35 ዋነኛው ና ተመራጭ ሲሆን ምንም አይነት የራዳር ሲስተሞች አይለዩትም ሲባል ነበር። ነገር ግን ከሀውቲ ሚሳኤል አልተረፈም። ታዲያ ጥቃቱ በዚህ ብቻ የሚቆም አልሆነም። በአደገኛ ሚሳይሎቻቸው ተጨማሪ ኤፍ 18 ሱፐር ኦርኔት የጦር ጀትና ኤፍ 16 ፋልከን ተዋጊ ጀትን አመድ ማድረግ ችለዋል። በእርግጥ የአሜሪካ የባህር ኃይል የዓለም የላቀ የባህር ኃይል ተብሎ ይጠራል። ነገር ግን ከሰሞኑ የሰራው እጅግ አደገኛ ስህተት ሀያልነቱን ጥያቄ ላይ ጥሎታል። ከመርከቡ የተነሱት ኤፍ 18 የጦር ጀቶች ወደ ሚሽን የተላኩት የሀውቲ ድሮኖችን ለማውደብ ነበር። ግን በዝግጁነት ማነስ ምክንያት ራሳቸው የጦር ጀቶቹ ወጥመድ ውስጥ ገብተው በቀላሉ እንዲመቱ ሆነዋል። የሀውቲ ጥቃት ታዲያ ለአሜሪካ አደገኛ ድሮኖችም አልተመለሰም። አሜሪካ 30 ሚሊዮን ዶላር የሚያወጣ አንድ አደገኛ ኤምኪ9 ሪፐር የተሰኘ ድንቅ ድሮን አላት። ይህንን ድሮን ታዲያ የአሜሪካ ባህር ኃይል ይጠቀመዋል። ከሰሞኑ ታዲያ ባህር ኃይሉ እነዚህን ድሮኖችን በአውቲ ላያሰማራቸው፣ ነገር ግን ተአምረኛ የአውቲ ሚሳኤል 15ቱን ድሮኖች ወደ መሬት አወርዷቸዋል። በዚህም አሜሪካ ከ400 ሚሊዮን ዶላር በላይ ኪሳራ ገጥሟታል። በዚህ ዓመት ብቻ ከአውቲ በጥቃጣ ጥቃት አሜሪካ በጠቅላላ ከ700 ሚሊዮን ዶላር በላይ ኪሳራን ያስተናገደች ሲሆን ባለሥልጣናቱ በበኩላቸው ትልቅ ኪሳራ ግን ደግሞ አሜሪካን አስተምሮ ያለፈ ጥቃት ሲሉ ጠርተውታል እነሱ ምንም እንኳን ቀለል አድርገው ያስተባብሉት እንጂ ነገሩ የአሜሪካን ድክመት የገለጠ ሆኗል ቀይ ባህር የበላቸው ውዶቹ የአሜሪካ የጦር ጀቶች ኤፍ 35 እና ኤፍ 16 የማይገመተው ኤፍ 35 የጦር ጀት ከተከሰከሱት የጦር ጀቶች መካከል የሆነው ይሄ የሰማይ ላይ ቅስፈት የአንዱ ተዋጊ ጀት ዋጋ ብቻውን 100 ሚሊዮን ዶላር፣ በኢትዮጵያ ብር ሲመነዘር ደግሞ ከአንድ ነጥብ ሁለት ቢሊዮን ብር በላይ ይሆናል። ዓለም ላይ ከነበሩ እጅግ ውድ ወታደራዊ ፕሮጀክቶች እጅግ ውዱና ዋነኛው የኤፍ35 ፕሮጀክት ነው። የጦር ጀት ተመሳሳይ ግን የተለያየ አገልግሎት የሚውሉ ሶስት የምርት አይነቶች ሲኖሩት የጦር ጀቱ ከ80 ሚሊዮን ዶላር እስከ 110 ሚሊዮን ዶላር ድረስ ያወጣል። በዚህ ስትገረሙ የአብራሪው ሄልሜት ብቻውን 400 ሺ ዶላር ዋጋ አለው። ከአይነቶቹ መካከል ደግሞ የተለመደ የጦር ጀት አይነት የሆነውና የአሜሪካ አየር ኃይል የሚጠቀመው f35 የቫሪያንት ዋጋው እጅግ ተመጣጣኝ ሲሆን f35b የተሰኘውና የአሜሪካ ባህር ኃይል የሚጠቀመው እንዲሁም ከባህር መርከቦች ላይ ከታች ወደ ላይ እንደ ሄሊኮፕተር የሚነሳ የሚያርፈው የጀት አይነት በዋጋ ከf35 በላይ ይወደዳል። የተሟላ ብቃት ያለው ኤፍ35 ሲ ደግሞ ከሁለቱም የበለጠ ውድ ሲሆን እስከ 116 ሚሊዮን ዶላር ድረስ ዋጋ አለው። ኤፍ35 ተሰርቶ እስኪጠናቀቅ ድረስ ማለትም ከዲዛይን እድገት እስከ ማምረትና ጥገና በጠቅላላ ለፕሮግራሙ 1.5 ትሪሊዮን ዶላር ወጥቶበታል። በዚህም ከ1000 በላይ የኤፍ35 ጀቶች ተመርተው ወደ ሀያላን አገራት ሰራጅተዋል። ኤፍ 35 ዘመናዊ ተዋጊ ጀት ብቻ አይደለም፣ ከዛም የላቀ ፍጥነትና ቅልጥፍና ባለቤት እንጂ። አየር ላይ እንዳለ የመተጣጠፍ ብቃቱ በውኑ ዓለም የሚፈጠር ሳይሆን በፊልሞች ላይ ያለ ብቻ ነው የሚመስለው። ከፍተኛ የመወንጨፍ ፍጥነቱ ማክ 1.6 ወይንም 2000 ኪሎ ሜትር በሰዓት ሲሆን ምንም እንኳን እንደ ቀድሞ ኤፍ 22 ፈጣን ባይሆንም የተሻሻለ ዘመናዊ ቴክኖሎጂና ፍጥነት በአንድ ላይ ያስታረቀ ተዋጊ ጀት ነው ኤፍ 35 ተዋጊ ጀቱ 590 ማይል ወይንም 945 ኪሎ ሜትር ገደማ የውጊያ ቀጠናን በአንድ የነዳጅ ሙሌት መሸፈን የሚችል ሲሆን ለረጅም ተልኮች ሲፈለግ ደግሞ አየር ላይ ነዳጅ በመሙላት ወደ መነሻው ሳይመለስ ተልኮን ይፈጽማል። ቁመቱ ከጫፍ እስከ ጫፍ 15 ሜትር የክንፍ ስፋቱ ደግሞ 10 ሜትር ሲሆን ከሌሎች የጀት አይነቶች አንጻር ገዘፍ ያለና የተሰራበት ማቴሪያልም ከበድ ያለ ቢሆንም አየር ላይ ግን ልክ እንዳሞራ ነው። ኃይለኛ ፕራቴን ዊትኒ ኢንጂን የተገጠመለት ሲሆን በጠቅላላ 43000 ፓውንድ ኦፍ ትረስት በማውጣት ጀቱን ያምዘገዝገዋል። ሁሉም ነገር ግን የሃውቲ ሚሳይል ፊት ባዶውንና የጦር ጀቱን አመድ አደረገው። አይበገሬው ኤፍ 16 ፋልከን የአሜሪካ ድንቅ ስሪት በአሜሪካ ተሰርቶ ለብዙ አስርተ ዓመታት እያደገና እየዘመነ አሁንም ያለም አደገኛና ባለብዙ ጥቅም የሆነ ተዋጊ የጦር ጀት ነው። አንዴ ወደ ሰማይ ከተወነጨፈ በሰከንድ 500 ሜትር የሚወነጨፍ ሲሆን ከጥይትም ከድምጽም ይፈጥናል። በጠቅላላ በሰዓት 5000 ኪሎ ሜትርም ይጓዛል። ይህንን አቅም የሚሰጡት አደገኛ ሞተሮችና ና የተሰራበት እጅግ ዘመናዊ ቴክኖሎጂና ማቴሪያል ነው። ይህ ጦር ጀት በብዙ አውደወጊያዎች ቢገባ በስኬት የሚወጣ በታጠቀው aim 120 ና aim 9 ሚሳይሎች አየር በአየር መዋጋት የሚችል የሚሸከማቸው አደገኛ ቦምቦችና መሳሪያዎች ደግሞ ከሰማይ ወደ ምድር በማጥቃት መሬት ላይ ያሉ ታርጌቶችን ያለምንም እንከን ማውደም ይችላል። በተገጠመለት ዘመናዊ ሴንሰርና የራዳር ቴክኖሎጂ ከስተት የጸዳ፣ ተልእኮውን እንዲፈጽም ይሆናል። እኔ ብቻ ከላይ ከሰማይ ሆኖ ምድር ላይ ላሉ ተዋጊዎች ከሌላና ደጀን መሆን የሚያስችል ብቃትም አለው። ኤፍ 16 የጦር ጀት ራዳር የማይለየው አደገኛ APG83 የተሰኘ የራዳር ቴክኖሎጂ ተገጥሞለታል። ፓይለቶቹ እጅግ የሚወዱለት አቅሙ ደግሞ በወጊያ ጊዜ ፓይለቶቹ ለመወሰን በሚቸገሩበት ጊዜ በራሱ አጋዥ የሆነ መሆኑ ነው። በአንድ የውጊያ ትዕዛዝ እስከ 2800 ኪሎ ሜትር የሚሸፍን ሲሆን ይሄም ከመነሻው ርቆ አስፈላጊውን ተልዕኮ መፈጸም ይችላል። እንደው አየር ላይ እንዳለ ነዳጅ ቢጨርስ እንኳን አየር ላይ እንዳለ መሙላት የሚያስችል ብቃት አለው። ይሄ ሁሉ ግን በሀውቲ ከመመታት አላዳ ነው። የአሜሪካ ውርደት በዓለም ፊት የሰሞኑ ጥቃት ታዲያ አሜሪካን የሚጎዳት በፋይናንስ ብቻ አይደለም፣ በዓለም ፊት ውርደትንም ያከናነባት እንጂ። ዩኤስኤስ ሃሪ ኤስ ትሩማን ማለት የአሜሪካ የባህር ኃይል ልቀት ማሳያ ነው። ነገር ግን ቀላል ተብለው በሚታሰቡ ታጣቂዎች በተደጋጋሚ ጥቃት ይደርስበታል። ይሄ ደግሞ የአሜሪካን ስም የሚያጠፋው እውነት ነው። ብዙዎቹ ታዲያ መርከቡ እጅግ አደገኛና ዘመናዊ ሆኖ ሳለ እንዴት በቀላሉ ሊመታ ይችላል? የታጠቃቸው የጦር ጀቶችስ እንዴት ወደ ቀይ ባህር ተመትተው ወደቁ? ወይ አሜሪካ ዋሽታለች፣ ወይንም ደግሞ ሀውቲ ጠንካራ ነው ማለት ነው ይላሉ። ያሞኔ ግን ድርጊቱ የሚያሳየው የአሜሪካን ድክመት ነው። ያ ሁሉ እጅግ ግዙፍ በጀት ትንንሽ የደፈጣ ተዋጊዎችን መከላከል ካልቻለ ምንም ነው ማለት ነው። ከሰሞኑ ዶናልድ ትራምፕ አንድ ነገር ተናገሩ። እኛ ከዚህ በኋላ እንዋጋም እነሱን ለማጥፋት ብዙ ማይል አያስፈልገንም አሉ። ግን ከአንድ ቀን በኋላ ሀውቲ እንደገና ትልቁን መርከብ አጠቃ። የሚያሳየው ደግሞ ታጣቂዎቹ የማይገመቱ መሆናቸውን ነው። ብዙዎቹ ታዲያ የሚዋጉት አሜሪካና ሀውቲ ይመስሏቸዋል። በእርግጥ ሀውቲም ቢሆን የሚገመት አይደለም፣ ግን ከጀርባው አደገኛዋ ኢራን አለች። የሀውቲ የማያቋርጥ በጀትና ፋይናንስ የሚመዘዘው ከኢራን ነው። ኢራን በአንድም በሌላ መልኩ አሜሪካን እያሸነፈች ነው። በተለይም አሜሪካ በቀይ ባህር ያላትን የበላይነት እያሳጣች እና እያንኮታኮተቻት ትገኛለች ለዚህ ወንጭፍ ደግሞ ጠጠሩ ሀውቲ ነው የአሜሪካ ሚዲያዎች ጥልቅ ዝምታ የአሜሪካን ጦር ቀይ ባህር እየበላው የጦር ጀቶች እየወደሙ እነሱ ግን ዝምታን መርጠዋል ከዚህ በተቃራኒ ሀውቲ እየተደበደበ ነው አሜሪካ እያሸነፈች ነው ይላሉ። ምን ብቻ ከሰሞኑ በፓኪስታን ጦርነት የፈረንሳዩ ራፋሌ ጦር ጀት በፓኪስታን ጦር ተከሰከሰ እያሉ በሰፊው ሲያራገቡ ነበር። የሚልቀው የነርሱ የእነርሱ የጦር ጀት መከስከስን ግን ዳባ ልበስ ብለውታል። የእነርሱ የጦር ጀት መከስከስ በብዙ መረጃዎች እየተረጋገጠ ሲሆን፣ በተቃራኒው ህንድ ተከሰከሰባት የተባለው የፈረንሳይ የጦር ጀት ግን ምንም አይነት ማረጋገጫ አልተገኘም። ሚዲያው ሁሉም በእጃቸው ነውና የእነርሱ ኤፍ 35 መከስከስ ኤፍ 16 ወደ ምድር መውረድ ብሎም ኤፍ 18 በቀይ ባህር መዋጥ አይነገርም የተወደዳችሁ የሰሞኛ ቤተሰቦች በጠቅላላ አሜሪካን እንዳውቴ ፈተናት የለም ቢባል ማጋነን አይሆንም አሜሪካ ጥቃቶች ሁሉ ውድመትን እያመጡባት በቀይ ባህር እየተዋጠች ቀጥላለች በቀጣይ ምን ይፈጠራል አብረን የምናይ ሲሆን ለዛሬ አሰናዳንላችሁን ጥንቅር ግን እዚህ ላይ ያበቃል አብራችሁን ስለቆያችሁ ምስጋናችን ከልብ ነው አበስክራይብ በማድረግ ቤተሰቡኑን ሰናይ ጊዜ